ስንት አመት ፈጀበት? ሰማንያ ሶስት ሴት ሲቀርጽ። በጣም ብዙ ሴቶች ነው እንደዚህ የሚያደርገው። መጀመሪያ በጣም ጥሩ ሆኖ ነው የሚቀርባቸው። ከዛ ቤተሰቦቹ ጋር ይተዋወቃል። ከዛ ወደ ቤተሰቡ ነው መጀመሪያ ቪዲዮ ምናምን የሚልከው እና ተቋርጠሽ። ማሪ ሚዩት ነሽ፣ ይቅርታ፣ እኔ ጋር ድምፅ ስላለ ነው። እና አሁን ነው እንደዚህ እንደዚህ ያደረገ ምናምን ሳይሆን ትናንትና ነው ነው ከትናንት ወዲያ የሆነ ሪካርድ አይቼ ልጅቷን በጣም ሲፈርጉባት ስላየው ነው ገባሽ። እኔም ለመናገር የመጣሁት ብዙም ሚዲያ ላይ ማውራት እንትኑ የለኝም። ወይ ወይ የማንን ኔክድ ፒክቸር ነው አለ እና ፕሮፋይሉ ቪዲዮ ላይ ያለው ልጅ ነው። ቆይ ወንድሜ ቆይ፣ እሷ እያወራች ነው። ትጨርስ ጠብቃል እሺ ማሬ ምን አልሽ ፕሮፋይል የሚያደርገው ይሄ ቪዲዮ ላይ ያለውን ልጅ ነው ፕሮፋይል የሚያደርገው እኔም በጣም ለምኘዋለው ደውዬለታለው ስልኩን ተቀብዬ ምናምን ፎሎ አድርጎ ነበር የላከልኝ ለምንድን ነው የምትቆራረጠው አስሬ አንድ ቃል ተናግራ ሚዩት አንድ ቃል ተናግራ ሚዩት ነው የምታደረገው ግራ ነው ውዴ እዚህ ጋ በጣም ድምጽ ስላለ ነው እንዳይረብሽ ብዬ እንዳይገባ ብዬ ኦኬ እና ያ ነው ስለሱ ማውቀው ነገር ይሄ ነው። እና ማስረጃ ምናምን ከፈለግሽ አለ፣ እኔ ጋር አውሪኝ በውስጥ እሺ። ቁጥርሽን ለአበበች ላኪልኝ በአበበች በኩል። አረንጓዴ ልብ ማለት ነው አበበች፣ አወቅሻት? ኦኬ፣ ፎሎ አደርጋታለሁ በራሴ። እሷ ናት እንድትገቢ እራሱ ይዛሽ የመጣችው እሷ ማለት ናት። አረንጓዴ ልብ፣ አዎ፣ አቃል፣ አዎ። በቃ ለእሷ ቁጥሬ ስላላት ላኪልኝ ቁጥርሽንና እንትን ትኛለሽ። ያለው አካውንት ራሱ ጋይስ ስንት አካውንት እንዳለው ታውቃላችሁ? ቲክቶክ አካውንት ትልልቅ ፎሎ ያለው ግን ምንም አይነት ፖስት የሌለው ይውላችሁ፣ ይሄ አካውንት እሱ ነው። 341500 ፎሎ ያለው ዜሮ ፎሎዊንግ ማንንም ፎሎ አያረግም። 341000 ከዛ ሌላኛው አካውንቱ ደግሞ 232000 ማንንም ፎሎ ያደርግም፣ ዜሮ እነሱ ፎሎ ይመስለኛል ፎሎ ያደርግ ያደርግና ፎሎ ካደረጉት በኋላ እሱ አንፎሎ ፎሎ ያደርጋል። ቁጭ ብሎ ሌላ ስራ የለውም። አኒሜሽን ፎሎ እያደረገ ሳይሆን በብዛት አካውንቶቹን እየገዛ ነው እንጂ አንተ አይደለም እየገዛ ነው፣ የሰሩ አካውንቶች እየገዛ ነው። እሱ እኛን የሚጀነጅንበት የነበረ አካውንት ነበረው በሱ በልጁ ፎቶ የከፈተው የሱን ቪዲዮ ምናምን የሚፖስትበት ከዚህ ጋር ካላችሁ ማለት ነው። ዱርዬው ሀአራት የሚል ዱርዬው ሀአራት የሚል አካውንት በእሱ አካውንት ይጀነጅናችሁ የነበረ ልጆች ካላችሁ እሱ ነው። እኔ በዱርዬው ሀአራት ነበር ሲጀነጀን የነበርኩት። ኦኬ የዛሬ የዛሬ አመት ከስምንት ወር ምናምን በፊት የዚህ ልጅ ፎቶ እየተጠቀመ አይደል፣ ዱርዬው ሀአራት የሚል አካውንት ነው የእሱን ፖስቶች ነበር የሚፖስተው የእሱን ፕሮፋይል ነበረ። ከዛሬ አመት ከስምንት ወር በፊት ነው እኔን ያገኘ። በጣም ብዙ ሴቶች ነበሩ የሚከተሉት። ላይቭ ስር እንዳለ ሴቶች ብቻ ነበሩ። ከዛ ውስጥ ሁሉ እኔ ነበርኩኝ ፍቅረኛው የነበርኩት ማለት ነው። በጣም ብዙ ሴቶች እንደው የሚጠሉኝ ነበር በእሱ ሰበብ። ቀደም ሽን ብለው ማለት ነው። በሴቶች መከበብ ይወዳል። ላይፍ ሲገባ በፎቶ ነው የሚገባው፣ ግን የሚፖስት ነው በልጁ ፎቶ እያደረገ ነበር የሚገባው። እኔ በቪዲዮ ገባለው ምናምን በትልቁ ያደረገኛል ምናምን። በቃ እንደዛ ነበረ ነገሩ። አንዴ እኔ ደግሞ ላውራ። እኔ ይሄ ልጅ መጨረሻ ላይ የዚህ ልጅ ፒክቸር ይሄ ልጅ አለመሆኑ ሳቅ። ለምን የዚህ ልጅ ፎቶ ትጠቀማለ፣ ስለምን እንዳለኝ ታውቂያለሽ? ይሄ ልጅ አለኝ የእህቴ ልጅ ነው አለኝ እና በዚህ ሰዓት አብዶ ኢትዮጵያ ነው ያለው አለኝ። ትው ልነግርሽ ነው እግዚአብሔርን ቆይ ቆይ ልነግርሽ ነው እና ለምንድን ነው የሱን ፕሮፋይል ፒክቸር የምትጠቀመው ለምን ለእዚህ ታደርጋለህ ስለው ይሄ ልጅ አክስት ልጅ ነው እና እኛ ጀርመን ሀገር መድኃኒት ተደርጎበት በሴት እና እናቱ እየተንከባከበችው እንዳለች ሙሉ ፓራላይዝድ እንደሆነ የሚንቀሳቀሰው በሰው እንደሆነ እና ይህንን የሚያደርግበት መጀመሪያ የእሱን ፕሮፋይል የሚያደርግበት ለበቀል እንደሆነ ማለት ይሄ መልኩ እንደተበላሸ ከጊዜ በኋላ መጀመሪያ ላይ የእሱ ፎቶዎች እንዳልኩሽ ኤዲት አለው፣ ኤዲትም ያደርገዋል ፎቶዎቹን አንዳንዴ ማለት ነው። ከጊዜ በኋላ ሰውነቱ እየተለወጠ እየተለወጠ መቷል። የእሱ ከፎቶ ፎቶ እየተለወጠ እየተለወጠ ይመጣል፣ ቪዲዮቹም ላይ ማለት ከዛ ምን ሆኖ ነው ስለው መጨረሻ ላይ ታሞ እናቴ ናት በቢልቸር ነው የሚሄደው። ፀበል እየተመላለሰ ነው በቃ በሴት ልጅ መድኃኒት እንደተደረገበት እና ብዙ ሴቶችን ተበቅሎ ተበቅሎ አሁን ግን መጨረሻ ላይ በቃ ወደ ራሱ እየተመለሰ እና መጀመሪያ ላይ ግን የእሱ በቀል እንዳለበት እኔ ይሄ ታሪክ ሲናገረኝ አለቀስኩኝ። የኔን ታሪክ ትቼ ለዚህ ልጅ አልቅሻለሁ። እግዚአብሔር ነው ስለዚህ እሱ ለአክስቱ ልጅ ሊበቀልለት በሴት ነው የተጎዳው ነው የሚልሽ። አዎ ስለዚህ ሴቶችን ሊበቀላቸው ያክስቱ ልጅ ስላሳበዱበት ሴቶችን ሊበቀላቸው መጀመሪያ ላይ እንደዛ ነው እና ልጁ እኔ በቃ ራሱ ላይ እንደሚጸዳዳ ምናምን እንደሚል በቃ ብዙ እንትን መንቀሳቀስ እንደማይችል ሜንታሉ እንደ እንትን እንዳለ በቃ በመድሃኒት በሴት መድኃኒት ማለት ነው። መሲ ባላገሯ አስራ ዘጠኝ ቁጥር እኔም አውቀዋለሁ። ዱርዬውን እያልሽ ነው? ዱርዬው ሀያ አራት ነው የቲክቶክ ስሙ የነበረው በዚህ ልጅ እኔ ደግሞ አንድ ጊዜ ልናገር፣ የእሱን ፎቶ ለምንድን ነው የተጠቀምከው ብዬ በምለው ሰዓት በቪዲዮ ካየሁት በኋላ ማለት ነው። እሱ የገባችዋ ልጅ አለች አደል ቅድም፣ ያው ትክክለኛ ስሟ ሌላ ነው እዚህ ጋር መጥቀስ አልፈልግም። የእሷ ስም ጠርቶልኝ፣ እሷ ያክስቴ ልጅ ናት። አሜሪካ ነው የምትኖረው። ገና በአስራ ሰባት አመቷ እሷን ክለብ ውስጥ አግኝቶ ደፈራት። ይሄ ሆሳም ማለት ነው። አዎ፣ እሷን ደፈራትና እሱን እኔ ከ ነግሬ ነበር በዋሳፕ ካስታወስክ፣ ሲጀመር ማለት ነው ለሱ ራሱ ነግሬው ነበረ። ከዛ ምናለኝ ከዛ ምናለኝ እሷን ስለደፈራት ያክስቴ ልጅ እሱን ለመቅጣት ነው እኔ የእሱን ፕሮፋይል አድርጌ ሴት ልጅ እንደዚህ አይጎዳም ብዬ እሱን ለማስተማር በእሱ ፕሮፋይል ተጠቅሜ ለሴቶች መልካም ነገር እያደረግኩ ነው። ሴቶችን እያገዝኩ ነው። በቀል ማለት ጥሩ ነገር በማድረግ ነው የሚመለሰው ሰው። እኔ የእሱን ፎቶ አድርጌ ሴቶችን እያገዝኩኝ እየረዳውኝ ነው ያለውት እንደዛ እየተበቀልኩት እያለሁ አጋጣሚ በሱ ፎቶ አርጌ አንቺን አገኘሁሽ ከዛ ወደ ፍቅር ገባን ሳልነግርሽ ተጣይኛለሽ ብዬ ነው ብሎ አለኝ ስዊቲ ማለት የአክስቱ ልጅ ነች ለኔ ማለት ነው ፎቶዋን የሚልክልኝ ነበር እየመጣሽተኝ ቤታችን ሰፊ ነው ይላል ማለት ነው የሀገሬ ሰው ተረት ሲተርት ይባላል ነው አይ ጆሮ ለምንድን ነው የማታድገው ሲባል ብዙ ነገሮች ስለምሰማ ብዙ ነገሮች ሰማ የምር እውነት ለመናገር ማለት ነው እና እንግዲህ ቪዲዮውን እንግዲህ እንደምትሰሙት ውዶችዬ ተው ግን፣ እንዲያው እህቶቼ ተው ዳቧችሁን እንዲያው ዝም ብላችሁ እንዲያው እንዳገኝ አትላኩ ነት እውነት። እንደ ታሪኩን እንደሰማችሁት፣ የሰማንያ ሶስት ሴት ሙሙ ይዟል። በቃ የሰማንያ ሶስት ሴት ዳቦ ማለት ነው። ዳቦ እንግዲህ ዳቦ አስቀምጧል ማለት ነው። ቪዲዮ እየቀረጸ እየተላከለት፣ በጣም ያሳዝናል። ሴቶችዬ እንደው እንደው እንደው ጉድኮ ነው። እኔ በጎች እየላለሁ ሴቶች እየመለካ በቃ በዚህ እንደ ጭራሽ ዳቧችሁን። ኧረ ተው ግደላችሁም ኧረ ተው ግደላችሁም እንደው ዳቧችሁን እንደው ዳቧችሁን እንደው እንደው ፎቶ ቪዲዮ እየሰራችሁ እንትላል በቃችሁ። እንደው ስንት እንደው አሁን ድረስ እኮ ሰውዬው በቃ የሰማኒያ ሶስት ሰው ኢትዮጵያ ባልታዛር ባልታዛር ሀ የኛ ባልታዛር የኢትዮጵያ ባልታዛር ማለት ነው እና የሰማንያ ሶስት ሰው እንግዲህ እንደሰማችሁት ቪዲዮ ሌላ ሰው የዚህ ልጅ ፎቶ አድርጎ ነው ምናምን ነገር የሚጀናጀ ነው። እስኪ ወደ ጥሩ ጥሩ ነገሮች እንግባ ማለት ነው። ፍትፈታ ምናምን እንግዲህ ጥሩ አይደለም፣ ገባችሁ? እዚህ ጋር ውሸት ማራገብ ምናምን። በሮመዳኑ ጾምም ሆነ አልሆነም ሁላችንም ጾም ላይ ነን። በነገራችሁ ላይ ሙስሊሙም ክርስቲያኑ ጾም ላይ ነው። ጥሩ ነገሮች እንትንበሉ ተማሩ ማለት ነው። ይጠቅማችኋል። ሙስሊሞቹም ክርስቲያኖቹም ሁላችንም ማለት ነው። ጥሩ ነገር እንደገና እንደዚህ አይነት ነገሮች ደግሞ ይጠቅማችኋል። ይህን ከሰማችሁ ትቆጠባላችሁ። ዳቧችሁን ላለመላክ ትቆጠባላችሁ ማለት ነው። ዳቦ ስትለኩ የኖራችሁ እህቶቼ ዝም ብላችሁ ማለት ነው ለባላችሁም የሙለማንም ላኩ ዳቦ ነው፣ ቴንም ለማንም ዳቦ አትላኩ። በቃ እናንተ ጋር ይቀመጡ ነት አምላችሁ እና ጥሩ ነገሮችን ተማሩ ማለት ነው። ገባችሁ መምህሮቹም ጋር ውስጣዞቹም ጋር እኔ ሁለቱም ጋር ገብቼ ብማር ምንም ችግር የለብኝም ማለት ነው። ገባችሁ አደለ ያው አለ አደለ መዝሙር ምናምን እኔ ያው አላዳምጥም እንጂ ሌሎችን ትምህርቶች ባዳምጥ ምንም ችግር የለው። ትምህርት ይጠቅማል ማለት ነው። እና ተማሩ ሲቀጥል ሲቀጣጥል እንደዚህ አይነቶች ነገሮችን ደግሞ ብትማሩ ማለት ነው ይጠቅማችኋል። ዳቦን ዳቧችሁን አንስታችሁ ሌሌላ በቃ ለማንኛውም ሰው ላለመላክ ይጠቅማችኋል። እንደዚህ አይነት ነገር ስሰሙ እንዴ ትላላችሁ ለመላክ ሳስቡና እኔ ማልክም ብላችሁ ታስባላችሁ ማለት እናንተ ያዙ። እውነት ይህን ነው የምላችሁ፣ ዳቧችሁ የእናንተ እስከሆነ ድረስ ዳቧችሁን ያዙ። ለማንም አትለኩ። ማንም በቃ አያገባውም ማለት ነው። የእናንተ ነው አደለ ዳባቸው የተሰጣችሁ ፈጣሪ የሰጣችሁ ለእናንተ ነው። እናንተው ያዙት በቃ እዛው ይቀመጥ። እንደምንድነው ፎቶ ቪዲዮ እያነሳችሁ የምትለቁት? ነውር ነው፣ ሐራም ነው፣ ሐራም ነው የእውነት እና እንግዲህ የሰማንያ ሶስት ሰውም የሰማኒያ ሶስት ሽልል ነበር። የሰማኒያ ሶስት ሰው ዳቦ አለው እሱ ጋር እንግዲህ ማለት ነው እየገመጠ ይቀመጥ። ምንም ማድረግ አይቻልም። እንደዚ ባላቸኋለ ተማሩበት። እውነት ዳባችሁን ሴቶች እንዳገኝ አትላኩ። ሐራም ነው የምር ሐራም ነው። ወዳችኋሉ ባይዘው ሁላችንም ወዳችኋለ። ሺ ከጠፋ ይቅርታ። ላይክ ሼር፣ ሰብስክራይብ ማድረግን አትርሱ። መልካም ነገሮችን ተከታተሉ። ወዳችኋለ። ሰላሙን ይስጠን። ሰላሙን፣ ፍቅርን ያድለለ ሁላችንም። አሚን